በኤርትራ ተደጋጋሚ የሆነ የጦርነት ድምጸት ያለው ውንጀላ እየተሰማ ነው። ምዕራብያን መገናኛ ብዙኃን ከወትሮ በተለየ ትኩረታቸውን ምስራቅ አፍሪካ ላይ ሆኗል። ከወዲህ ልንወረር ነው፣ ከወዲያ ደግሞ የአሰብ ጉዳይ ያሳስበናል። የኤርትራ ሰሞነኛ ውንጀላ እየተደጋገመ ነው። የሐሳብ ሚዲያ የዛሬ ማጠንጠኛ ጉዳይ ነው። በአፍሪካ ልሳነ ምድር አንዱ ጋር ሰላም ወረደ ሲባል ደግሞ ሌላኛው ክፍል ድንገት የሚፈነዳ ጦርነት ማየት የዓመታት አዙሪት ሆኖ ዘልቋል። የምዕራብ አፍሪካው ተደጋጋሚ ግጭትና ማብቂያ አልባ ጦርነት በምስራቅ አፍሪካ መታየት ከጀመረ ከራርሟል። ሱዳን የዚህ ተጠቃሿ ሰለባ ነች። ሶማሊያን ብትሆን እንቅልፍ የሚያሳጣት ክስተት አልጠፋም። ሰሞኑን ግን ከወደ ኤርትራ እየተሰማ ያለው ምስራቅ አፍሪካ በተለይም ዋነኞቹ የቀንዱ ሀገራትን ጉዳይ ትኩረት እንዲሰጠው አድርጎታል። ከ55 ዓመታት ላላነሰ ጊዜ ማለትም ከ1960ዎቹ ጀምሮ የምስራቅ አፍሪካ በተለይም የኢትዮጵያና ኤርትራ የሰላምና መረጋጋት ታሪክ ሲነሳ ፍጹም በጎ መልክ የሌለው ነው። እነዚህ ዓመታት ውስጥ በሁለቱ አገራት መካከል አንጻራዊ ሰላም የነበረው እጅግ ጥቂት ለሚባሉ ዓመታት ነበር፤ እርሱም በኢትዮጵያ አማካኝነት። ታሪክን መለስ ብለን ስናጤን ኤርትራ ነጻነቴን አገኘው ባለችበት ዓመት ለሀገሪቱ እውቅናን ከሰጡ ሀገራት መካከል ኢትዮጵያን የቀደመ አንዳች አልነበረም። በወቅቱ ኤርትራ እንደ ሀገር ሆና ብትቆምም ግን የኢኮኖሚ ምህዋራን የምትዘውረውና እቅድም ጭምር የምትነድፈው ኢትዮጵያን መሰረት አድርጋና የበዛ ሀብትንም ጭምር በመውሰድ ነበረ። ለአብነት የመገባበያ ገንዘቧን ከመቀየሯ አስቀድሞ የጋራ መገባበያ ነበራት። ኋላ ግን የኤርትራ መንግስት የኢትዮጵያን መንግስት ሳያማክር ናቅፋን አሳተመ። የግሌን መገባበያ ፈጥሬያለሁኝ አለ። ኢትዮጵያ በዚህ ረገድ የኤርትራ መንግስት ላይ የፈጠረችው አንዳችም ጫና እንዳልነበር ልብ ይለዋል። እዚሁ ጊዜ ላይ ቆም ብለን ኢትዮጵያ ለኤርትራ ህዝብ የነበራትን ቀናኢነት ስናነሳ የእንቅስቃሴ ነፃነትን እናገኛለን። በወቅቱ በኤርትራ አጎራባች አካባቢዎች ባሉ እንደ አፋርና ትግራይ አካባቢዎች ህዝቡ በአቅራቢያው ባሉት መስተዳድሮች የራሱን አሰራር ፈጥሮ በነፃ እንዲንቀሳቀስ የተደረገበትን ክስተት የሚዘነጋ አይደለም ኢትዮጵያ የህዝብ ለህዝብ ግንኙነት እንዲዳብርና በድንበር አካባቢ የነበረው የቁጥጥር ሁኔታ ቀላልና ነፃነት ያለው እንዲሆን አድርጎም ነበረ። ከለውጡ በኋላ የተፈጠረውን የኢትዮ ኤርትራ የሰላም ስምምነት ተከትሎ አያሌ የፖለቲካ አዋቂዎች ካነሷቸው ሀሳቦች መካከል የኢትዮጵያ መንግስት የአሰብ ባለቤትነት ጥያቄ ማቅረብ አለበት የሚል ይገኝበታል። አቶ የማነ ገብረ መስቀል የኤርትራ የኢንፎርሜሽን ሚኒስትር ናቸው። አሁን ላይ ኢትዮጵያን ደጋግመው እያነሱ ከሚገኙ የኤርትራ ባለስልጣናት ዋነኛው። ከሰሞኑ በተለይም በትግራይ የተፈጠረውን አለመረጋጋት ተከትሎ እርሳቸው የኢትዮጵያ መንግስት ወረራ ሊፈጽምብን ተዘጋጅቷል፣ ወረራም ሊካሄድብን ነው ሲሉ ተደምጠዋል። ካለፈው ሳምንት የጀመረው ይህ የአቶ የማነ በትዊተር የታገዘ ውንጀላ ዋነኛ ማጠንጠኛው በትግራይም ያለው አለመረጋጋት ወደ እኛም እየመጣ ስለመሆኑ ምልክቶች አይተናል የሚለው ነው። ማረጋገጫ ጉዳይ ግን እስካሁን ሊያነሱ አልቻሉም። በተለይም የአሰብን ወደብ አስመልክቶ ኢትዮጵያ ኃይል የተቀላቀለበት መንገድ ምርጫዋ ነው ሲሉ ሁሉና መነሻ ያልታወቀ መግለጫ መስጠታቸው በእርግጥም ትዝብት ላይ የሚጥላቸው ነው። ሮይተርስ የዜና ወኪል በኢትዮጵያና ኤርትራ መካከል ምን ሊፈጠር ይችላል በሚል ባወጣው ትንታኔ ጉዳዩ የኢትዮጵያ ውስጣዊ ጉዳይ ነው። ኤርትራን የሚነካት አንዳችም ነገር አይኖርም። ከሰሞኑ የተፈጠረው የሰሜኑ ክፍል ውጥረት ለኤርትራ ስጋት አይደለም፣ ማዕከላዊ መንግስትም ይህንን ይቆጣጠረዋል የሚል አንድምታ ያለው ትንታኔን አስቀምጧል።